ሰላም፣ የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተ ይህን ምፍች ይዤላችሁ ቅርብ ያለሁኝ ከህልሞቹ ጋር መቅደ ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤታዱ ሲሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ፣ ሼር ማድረግ እንዳረሱ ደውል ምልክቷን መጫ እንዳረሱ እንዳዲስ ይውጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ይህን ምፍች ውስጣችኋለሁኝ። ማሂ መቅዲ፣ በጣም እየጠበኩሽ ነበር እንድትፈችልኝ ትናንት በለቀቅሽው ቪዲዮ ላይ ፕሮፋይል ቻል ብታስቀምጡ አለሽ እዚህ ጋር መልካም ነው። ኮፒ አድርጋሽ ፔስት ብታደርጊው አሁን እዚህ ጋር ፈታው ነበረ። እሺ ለማንኛውም መለስ ቤቼ ካርጊ ይፈታል። ቤዛማ እሺ። መቅዲ የነበረው ህልም የሚሸጥ እንጀራ ፍለጋ በየሱቁ ብፈልግ አጥቼ፣ በመጨረሻም በቅርብ የምትኖር ዘመዴ ቤት አግኝቼ ጥቅል አድርጌ ወደ ቤት ወሰድኩ። ሌላ ደግሞ ሴት ልጅ በዱላ እየመታዋት ሴት ልጅ በዱላ እየመታዋት ስታለቅስ አየኋት። ሳታቆዩ ፍችልኝ ማሪ። እሺ አንደኛ እንጀራ ስራና በረከትን ስለሆነ ያው ማጣት ትንሽ ጥሩ አልነበረም፣ ግን ማግኘትሽ በጣም ቆንጆ ነው። ስራና በረከትን ነው የሚያመላክተው እንጀራ። ያው ከብዙ ልፋት በኋላ የሆነ እንደምታገኝ የሚያመላክትሽ ቆንጆ ነው። ሴት ልጅሽን በዱላ መምታት ትንሽ ህመምን ነው የሚያመላክተው። ክፉንም ለም ደጉንም ለም አምላክ ጊዮርጊስ እርዳኝ ብለሽ ጸሎት አድርጊ እንደዛ ማድረግ ያስፈልጋል። ክፉንልም ደጉልምልም ማለት ያው መምታት ህመም ስለሆነ የሚያመላክተው ማለት ነው። ለቅሶ ግን ደስታ ነው። ክፉንልም ደጉልልም ላይ ጸሎት አድርጊ። ያው ለቅሶ ግን ደስታ ነው። ኖላዊ አልተፈታም። ከእህቴ የወጣ ሰው ነው። መኖሪያ ቤቱ አካባቢ ቤት ለመለጠፍ የተዘጋጀ ጭቃ ተቦክቶ ይታየኛል። ጭድማለሁ ትንሽ ጠጋ በሉ። በጣም የተስተካከለ ቦታ የእርሱ ወንበር አለ ግን አልተቀመጠም። ግን ቁጭ ብዬ ሳለው የበሱ ጭብጡ አንድ አይስክሪም አይነት የያዘ ይዞ ሰዎች ሲያጎርሳጎርስ ሁሉም እምቢ ይሉታል። ግን ጎረስኩለት በቡራኬ መልክ መስለኝ በሁለት ቀይ ቆንጆ ልጅ ገረድ ውሃ እንዲያመጡልኝ አዘዛቸው። እነሱም ኮካ፣ ውሃ፣ ሚሪንዳ አይነት በጠርሙስ ያመጡልኛል። እኔም የፈለግኩትን ውሃ ነው። አንድ የምታቂው ቅጅልኝ እንደምታቂው ቅጅልኝ አልኩት። ከላዩ ኮኮውን ደፍታ ውሃውን ቀዳችልኝ። ልጅ ግን ውሃ ስጫት በሉ ሂድ የሄድበት ቀብር ይመስላኛል። ብዙ ለቀስተኛ ተሰብስበዋል። ለቀብሩ ይፈጣ ትንሽ ለማበብ ያስቸግራል። ይፈጥናሉ ይፈጥናሉ። እኔ ቆሜ ማየት ጀመርኩ። ለቀብሩ የሚሄዱ ሙሉ ጥቁር የለበሱ ሰዎች። እሺ፣ ትንሽ ለማንበብ አስቸገረኝ። እሺ፣ ለማንኛውም ጭቃ መከራ ነው፣ ኃጢአት ነው፣ ጥሩ አይደለም። ጭቃ ሲቦካ እንትን ማለት ጭቃ ጥሩ አይደለም። ክፉንንም ደጉልንም ማለት ነው። ወንበር ላይ ተቀምጥሽ እራስሽን ማየትሽ ቆንጆ ነው። ሹመት ክብረን፣ ስልጣን ስለሆነ የሚያመላክተው ቆንጆ ነው። ወንበር ሌላኛው ደግሞ ጣፋጭ ነገር ሚን እንዳምናም ጣፋጭ ነገር ሲሳይ ነው፣ ቆንጆ ነው። ጣፋጭ ነገር ሲሳይ ነው የሚያመላክትሽ ውሃውን ተቀብለሻል። ውሃውን ስጫታለን ያልሹ ለሁን ደፍቶ ያው ጣፋጭ ነገር ሲሳይ ነበረ ውሃው ደግሞ እህል ውሃን ነው የሚያመላክተው። ከሰጠችሽ በጣም ጥሩ ነው። እህል ውሃን ነው የሚያመላክትሽ። ሌላኛው ደግሞ ሊዲያ እንዴት ነሽ? መግቲ እግዚአብሔር ይመስገን። ፍችልኝ በተደጋጋሚ ሀገር ቤት ከሰፈሪ የድሮ ልብስ ለብሼ ሄጄ አያለሁ። እናም ሰዎች ሲያዩኝ በለበስኩት ልብስ እናደዳለሁ፣ እፈራለሁ። እንዴት ልብስ እያለን ይሄን ለብሻ አሁን ምን ይሉኛል? ለምን ልብሴን አልቀየርኩም? ለምን አልዘነጥኩም? እያልኩኝ በራሴ እየተናደድኩ እያፈርኩ እዛም ደግሞ ወደ መጣሁበት ልመለስ ይመስለኛል። ቶሎ ሊሄድ ልብስ ሁሉ ላምጣ ልልበስ እያልኩኝ እያሰብኩኝ እያለሁ ምንድን ነው? በተደጋጋሚ ነው የማየው። ዛሬ ደግሞ ጓደኛዬ በዩኒፎርማችን ሀገር ቤት ሄደን ሰዎች እየሳቁብናትሽ ደሞ ተክዛ ለምን ይሄን ለብሳችሁ መጣችሁ? እያለችን፣ አንቺ ደሞ ምን ችግር አለው? ምን ያስፈራል? የስራ ልብሳችን ነው እያልሽ አየዋለች። ምን ይሆን? እሺ የድሮ የድሮ ያለሽበት የነበርሽውን የምታስታውሽ ከሆነ የሆነ ካለፈ ህይወትሽ መልሶ ወደ ኋላ የሚጎትትሽ ነገር እንዳለ ነው የሚያመላክትሽ። የድሮ ልብስ ለብሺ አሮጌ ወይም የድሮ ልብስን መልበስ የሆነ ግጭትን አለመግባባትን ነው የሚያመላክተው፣ እና ደግሞ የሆነ የሚያስጨንቅሽ ነገር እንዳለ የሚያመላክትሽ ነው። ያው ልብስም ደግሞ ጸጋም ስለሆነ ማለት ነው እና ደግሞ የሆነ የምትጨነቂበት በጣም እንዳለ ልብስ፣ ያው ጸጋ ነው፣ ጸጋ ነው። የሆነ የሚያስጨንቅሽ ነገር ግን እንዳለ ነው የሚያመላክትሽ፣ መስተካከል ያለበት በዩኒፎርም ማችን ሀገር ቤት ሄደን ሰዎች እየሳቁብን፣ ዩኒፎርም መገለጫ የሆነ መታወቂያ ነው የአንድ እንትን ትምህርት ቤት አይደል? ስለዚህ የሆነ የአንቺ የራስሽ የሆነ የምትታወቂበት ነገር አለ ግን ሰዎች የሆነ ያዘኑበት ወይም ደግሞ ስብራት፣ በሰዎች ዘንድ ስብራት እነዛ ሲስቁ ያይሻቸው የሆነ የሚያዝኑበት የሆነ የሚስበሩበት ነገር እንዳለ የሚያመላክትሽ ነው። ግን ካለፈ ህይወትሽ የሆነ ማስተካከል ያለብሽ የሆነ የሚጎትትሽ፣ ወደኋላ የሚጎትትሽ ነገር እንዳለ ነው የሚያመላክትሽ ነው። ጸሎት አድርጌ ያንን ነው የሚያመላክትሽ። ኪዩ እንደነሽ መጥቲ በህልሜ ወዳሴ ማርያም ልጸልይ የጸሎት መጽሐፍ ከፍቼ ፊት ለፊት ላይ ስዕል አለ እና የሌላ ቅዱስ ስዕል መስሎ ነበረ ግን ግን የተክለ ሃይማኖት የሚለው ስሙ ተጽፎ ከላይ ተክለ ሃይማኖት የሚል ምንድነው? እህቴ ለምን ብሎ ጀመረ ደግሞ እኔ ከቅዱስ ከቅዱሱ ጋር ቅርበት የለኝም። ጨንቆ ነው ፍትልኝ እባክሽ። እሺ ያው ተክልዬ አንዳንዴ የሆነ ዕጣ ክፍላችን የሆኑ አሉ እና ላንቺም ተክልዬ ነው። እስኪ የተክልዬ ያለ አይደል ጸሎት፣ እሱን ጸልይ እንድትጸልይ ነው እሳቸው። እስኪ የምትመጸኝበት እንድትማጸኝ ነው ያመለከተሽ። እና ቆንጆ ነው በጣም የሆነ ያሰብሽው ምን ያልቹ ነገር ካለ እሳቸው ተማፀኝ፣ እንደዛ አድርጊ፣ ጸልይ። ያንን ነው አወድሽ፣ ያንን አድርጊ። ተክልይን ያንን ነው የሚያመላክትሽ። ከድጃ አመሰግናለሁ እህት። ምስለፈታሽ ነኝ። እሺ እናቴ። እዛ ዊኬንድ፣ ሰላም እህት። የሬሳ ሳጥን አየው። የሌላ ሰው ቤት ነው ያየሁት፣ ግን ሆኖም የሚሰማኝ የሞተ አጎቴ የእሱ ሳጥን ነበረ። በሌላ ቀብረው ሌላ አስቀመጡ። ሳጥኑ ውስጥ ደግሞ የእሱ ጫማ ሁለት እግር እዛ ውስጥ ነበረ። ከዛ እኔ ትቼ ሄድኩኝ። ስሄድ ደግሞ ፀጉሩ ቁጥርጥር ተሰርቼ ነበረ። አንድ ተፈታ ነበር እኔ ደግሞ እንደገና ሰራኋት። ከዛ አንድ የማላውቃት ትልቅ ሴት አገኘው፣ አናገረች። ምን የሆነ እህቴ ዋቅሽ ፍችልኝ። ፀጉር መሰራት ትዳር መያዝን ነው የሚያመላክተው። ግን መፈታት ደግሞ ትዳር መፍታትን ያገባሽ ከሆነ ማለት ያንን ነው የሚያመላክተው። ግን እንደገና ሰራኋት ያችሁ በጣም ቆንጆ ነው። ሬሳ ሳጥን ውስጥ ጫማ ማየትሽ ትንሽ እንትን አይደለም። ጫማ ባልንም ስራንም ስለሆነ የሚያመላክተው ማለት ነው። ያው የሞተ ነገር አይደለም የሚከተትበት ይሁን አበቃለት የተባለ ነገር ግን መልሰሽ ነገሮች እንደምታስተካኪ ነው። ያው ፀጉሩ መሰራቱ ደግሞ በጣም ቆንጆ ነው። አንድ የማላውቃት ትልቅ ሴት አገኘው አናገርች ምን የሆነ ህ ባክሾችልኛች ሴት ቀይናት፣ ጠይምናት እንደዛ ከሆን በመቤት የትመሰላለች እና አበቃለት በዛ ዙሪያ ላይ አበቃለት ወይ በስራ ሽም ይሁን በባለም ዙሪያ ይሁን እንደዛ መስመር እየሳት የነበረ ነገር መልሶች ደግሞ እንደምታስተካከ የሚያመላክትሽ ነው። ያው ያንን ነው መጸለይ ነው የሚያስፈልገው። ሊዲያ ድሮ ስማሪበት የነበረ ትምህርት ቤት ክላሴን ቆሻሻ ሞልቶበት እየጠረኩ ምንድን ነው ትምህርት ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ቆሻሻ መጥረግሽ በጣም ቆንጆ ነው። ቆሻሻ ሀጢያትን ስለሆነ የሚያመላክተው ስለዚህ ጠርግሽ መጥረግሽ ራስ ጊዜ መስጠት ራስ መንከባከብን ስለሆነ የሚያመላክተው በጣም ቆንጆ ነው። ጸሎት አድርጌ ያንን ነው የሚያመላክትሽ እሺ፣ ሚራን የክርስቶስ ሰላም ይብዛ፣ አሜን ለሁላችን። እህቴ ሁሌ ስለምትፈችልኝ ከልብ አመሰግንሻል። የቆየ ህልም ፍችልኝ የባክሽ። አርባ አምስት ሚሊዮን ብር በባንክ ተልኮልኝ የተላከበትን ካርኒ ይዤ ሄዴ ስጠይቅ ገብቷል፣ ልወስድ ፈልጌ ቡኬን አልያስኩ። ህፃን ልጅ አቅፌ ነበረ። ሌላ በእውኑ ከልጄ አባት ተፋተናል። በህልሜ ግን አብረን በአህያ እቃ ጭነን ቤት ስንቀይር ባል ባለ አህያው በአስፓልቱ ትራፊክ ስላለው በውስጥ እንሄድ ብሎ በኮብል ስንሄድ፣ አሁንም ህፃን ይዣለሁ። በማርያም ፍችልኝ፣ አመሰግናለሁ። እሺ አንደኛ ብር ገብቶልሽ ስትባይ ብር ያው ብር ሲሳይ ነው። ድንገት ያላሰብሽ ያልጠበቅሽ ነገር የምታገኙ ሲሳይ እንዳለ ነው የሚያመላክትሽ። አህያ ሀብትን ነው የምታመላክተው። አንችና ባልሽ ይሁን ያላለቀ መማላችሁ ነገር አለ። እግዚአብሔር ከፈቀደ ነገሮች እንደ ህፃን ልጅ መንፈስ ቅዱስን ሲሳይ ነው የሚያመላክተው እና አብራችሁ ስትሄዱ ማየትሽ አብሩነትን ነው የሚያመላክተው። ይሁን የሚስተካከልበት ነገር እንዳለ ከእግዚአብሔር ጋር ማለት ነው። ጸሎት አድርጌ አንመላክትሽ ህፃን ልጅ መንፈስ ቅዱስን ሲሳይ ስለሆነ የሚያመላክተው በጣም ቆንጆ ነው። ዘዊ እረ መቅዲ አልተፈታም ቆየህ ከላኩልሽ ሰላሜን ውድ በቅርብ የተለያየ የፍቅረኛ የተሰራውን ፀጉር ፈቶ መልሶ ቁጥርጥር ይሰራኛል። የተሰራውን ፀጉሬን ፈቶ መልሶ ቁጥርጥር ይሰራኛል። ከዛ ደግሞ ማስቲካ ትንሽ ቆርጦ ይሰጠኛል። እምቢ አለኝ እለዋለ። አመሰግናለሁ እኔ ቆንጆ ጸጉር ሽን መፈታቱ ጥሩ አይደለም ያው ፍቅረኛ ነው አላገባሽም ያንን ነው ስለዚህ መፈታት ግን ፀጉር ያው ትንሽ እንትን አይደለም ድጋሚ መሰራቱ ግን የሆነ ተለያይ ተናንያልሽኝ አይደል በቅሩ የተለያየሁት ነው ያልሽው። ስለዚህ መልሶ ያ ነገር የሚስተካከል እንደሆነ ሲሰራው ነው ያየሽው። ስለዚህ ፀጉር መሰራት ትዳር መያዝን ስለሆነ ወደዛ የሚያመራ ነገር እንዳለ የሚያመላክትሽ ነው። ጸሎት ማድረግ ነው ያንን ነው የሚያመላክትሽ። ማስቲካ ደግሞ ሲሰጥሽ ነገሮችን እንድታብሰለስ የሆነ ነገሮችን መልሰሽ እንድታስቢባቸው ማለት ነው። እንደዛ ነው የሚያመላክት ሻው። ጸሎት አድርጊ። ካዲጅ አመሰግናለሁ ህልሜን ስለፈታሽልኝ ልኝ እሺ እናት። እንደተመቻችሁ ተስፋ አደርጋለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ሁለተኛው ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ቀን።